ወርቅ ስትገዙ እጅግ መጠንቀቅ ያለባችሁ ነገር፣ በተለይ አረብ ሀገር ያላችሁ ልጆች የገንዘብ የመግዛት አቅም እየተዳከመ ስለሚመጣ ገንዘባችሁን በወርቅ ማስቀመጣችሁ ሁሌም መማክረው ነው። ነገር ግን እንዲህ አይነት የማጭበርበር ስራ ደግሞ ዓለም ላይ በጣም እየተሰራ ነው። በተለይ አረብ ሀገራት እነ ዱባይ ምናምን ተጥለቅልቋል። ቤንጋል ይባላል ከመሬት ውስጥ ከአፈር ውስጥ ነው የሚወጣው ልክ እንደ ወርቅ ነው። ግን በጣም ርካሽ የሆነ ነገር ነው። በጥቂት ዶላሮች ነው የሚሰራው። ግን ወርቅን ስለሚመስል እያሳሳተ ነው። ከዚህ በፊት የነበሩ ፎርጂድ ወርቆች በጣም በብዙ ነገር ይለያሉ። እንደዚህ በእሳት በመቁረጥ ውስጡ ከለሩ በመለየት እሳት ሲነካው በመቀር ይሄ ግን 1300 ዲግሪ ሴንቲግሬድ ነው። አሁን እያደረጉበት ያለው እሳት ግን በፍጹም አይቀይረውም። ውሃ ውስጥ ብታስገቡትም ከጋለ በኋላ ያንኑ ከለር ነው የሚይዘው። ስለዚህ ብዙ ሰዎችን ያጭበረብራልና እባካችሁ ጥንቃቄ አድርጉ። ይህን እንዴት ነው የምንለየው? ትልልቅ ወርቅ ቤቶች ግዙ፣ የፈለገ ዋጋ ቢወደድም። ርካሽ ቦታ፣ ይሄ ማጭበርበር የሚኖርበት ቦታ አትግዙ። በደረሰኝ ግዙ። እንደዛ ስትገዙ ንግድ ፍቃድ ያላቸው ከሆኑ ዱባይም ላይ ሌሎች ሀገራትም ላይ በደረሰኝ አይሸጡላችሁም። እንዲህ አይነት የማጭበርበር ነገር ነገ እነሱ ላይ መዛዝ ስለሚያመጣባቸው ስለዚህ ከዛ ግዙ። እነሱ ጋር መርመሪያ ማሽን አለ። የሱንም ሪዛልት ማየት ትችላላችሁ። እሱም ደግሞ ወይ ሌላ ቪዲዮ ሰራላችኋል። ቆማችሁ እነሱ ማሽኑ ላይ ሞክርልኝ ብላችሁት ሪዛልቱን ግን እንዴት ማወቅ እንደምትችሉ አሳያችኋለሁ። ሌላ ቪዲዮ ሰራላችኋል። ግን በጣም ጥንቃቄ አድርጉ፣ ለብዙዎችም ላኩላቸው።